የቀይ እንቡጥ ጦር አዛዦች ለዘመዶቻቸው ወይም ለተወካዮቻቸው ወይም ለሚመለከተው ሰው የሚያስተላልፉት መልእክት ካላቸው እንዲጽፉ ተጠይቀው ነበር። ምን መልእክት እንደሚተዉ ለማወቅ ፍላጎት ስላደረብኝ አንዳንዶቹ እንዲያሳዩኝ ጠይቄያቸው ነበር። ምናልባት አደጋ ደርሶብኝ የሞትኩ እንደሆነ ያለኝ ጥሬ ገንዘብ በሙሉ ለቀይ ኮኮብ ዘመቻ እንዲሰጥልኝ እጠይቃለሁ የሚሉ መልእክቶች ብዙ ነበሩ። አሳልፈው የሚሰጡት ውድ ሕይወታቸው አልበቃ ብሏቸው ይሆን በማለት ተገረምኩ። ከዚህም ባሻገር ናቅፋ ደርሰናል፣ እንደ አያያዛችን ከሆነ ይህ ጦርነት ጊዜ የሚፈጅ አይመስልም። በቅርብ ቀን እመጣለሁ። በማደርገው መራራ ትግል ውድቅ ያለው ናቅፋ የኔ መቃብር የአብዮት አምባ ትሆናለች። ሞት አይቀርምና የሚሞትበትን ቦታና ሁኔታ መርጦ መሞት ታላቅ ዕድል ነው። ግን ናቅፋን አደራ። እኔ የታሪክ ሰው አይደለውም፣ ተራ ወታደር ነኝ። ግን ለኢትዮጵያችን ህልውና ኤርትራ ወሳኝና ሲሉ ሰምቻለሁ። ለኢትዮጵያ ህልውና ተሰውቻለሁ። ከሕይወቴ በቀር ለአገር የማበረክተው ሌላ ውድ ነገር የለኝም። ወገኔ ከኢትዮጵያ ህልውና ሌላ አደራ የለኝም። አደራህን በኤርትራ ምድር የተከሰከሰው አጥንቴ በቁጣ እንዳይጮህ አደራ፣ ወዘተ የሚሉ መልእክቶች ነበሩ። ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው በነበር ሚዲያ ለዛሬያችን ፋይዳ ያላችሁ ታሪኮችን እንጨዋወታለን። በዛሬው በይህም ነበር መሰናዷችንም የቀይ ኮኮብ ዘመቻ እናነሳለን የቀይ ኮኮብ ዘመቻ በ1974 ዓ.ም በኤርትራ የተደረገ ታሪካዊ ትልቅ ዘመቻ ነው። ይህ ዘመቻ በጦርነት ምክንያት የፈረሱ መሰረተ ልማቶችን ለመጠገንና ሻዓቢያን የኤርትራ አማጽያንን ለአንዴና ለመጨረሻ ጊዜ ለመደምሰስ የተደረገ ዘመቻ ነበረ። ትላንት በኤርትራ የቀይ ኮኮብ ዘመቻ የከሸፈበት ቀን ተከብሯል። ይህንን በተለይ በናቅፋ ጦርነት ያከሸፉት የኤርትራ አማጽያን ቀኑን በልዩ ሁኔታ ያከብሩታል። የሀገራቸውን የመገበያያ ገንዘብ ናቅፋ ብለው እስኪሰይሙ ድረስ የናቅፋ ጦርነት ለነሱ ልዩ ድል ነው። በወቅቱ ለነበረው ኢትዮጵያ መንግስትና ለኢትዮጵያ ታሪክ ደግሞ ጥቁር ጠባሳ ጥሎ ያለፈ ጥቁር ታሪክ። መቼም ቀይ ኮከብ ዘመቻ ሲነሳ ሁላችን የማይምር ውስጥ መጀመሪያ ድቅን የሚልብን የበዓሉ ግርማ ኦሮማይ መጽሐፍ ነው። ምክንያቱም ዘመቻውን ቁልጭ አድርጎ በሚያምር ስነ ጽሁፍ አሳይቶናልና ነው። ቀደም ሲል በመግቢያችን ላይ ያስደመጥናችሁም የቀይ ኮኮብ ዘመቻ መክሸፍ የመጨረሻው ጦርነት የተደረገበት የናቅፋ ጦርነት ላይ ከዘመቱ ወታደሮች መካከል የቀይ እንቡጥ ብርጌድ አባላት ለቤተሰቦቻቸው ከላኳቸው ደብዳቤዎች ውስጥ የተወሰኑትን ከኦሮማይ ላይ ቀንጭበን ነበር ያስደመጥናችሁ። እስከ መሰናዷችን ፍጻሜ አብራችሁን ከቆያችሁ ዛሬ ቀኑን በማስመልከት ስለ ቀይ ኮኮብ ዘመቻ እንነግራችኋለን። የቀይ ኮኮብ ዘመቻ መልክ ምን ይመስል ነበር የሚለውን የምንነግራችሁ ይሆናል። ለምን እስከሸፈ። በናቅፋ ጦርነት የኢትዮጵያን አንድነት ለማስጠበቅ ኤርትራ እንዳትገነጠል ሲሉ የተሰዉ ጀግኖች ሰማዕታትንም እናስባለን። በኦሮማይ ላይ የናቅፋ ጦርነት መጨረሻ ምን ይመስል ነበር ሲል በታሪካዊ ልቦወለዱ በዓሉ ግርማ ካሰፈረልን የተወሰነ ቀንጭበንም የምናስደምጣችሁ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እየጋበዝን ወደ መሰናዶ እናመራለን። መሐመድ ሰልማን ፒያሳ በሚለው መጽሐፍ የአስመራ ናፍቆት በሚል ርዕስ ስር ይህን አስፍሮ ነበር። የማያውቁት ሀገር አይናፍቅም። ከአስመራ በቀር ይህችን ሕልሜ የመሰለች ከተማ ሳስብ ክፉኛ የኔነት ስሜት ይወረኛል። ሁሌም እንደማውቃት እንጂ እንደማላውቃት ተሰምቶኛ አያውቅም። የኔ እንጂ የእነርሱ ሆን አይሰማኝም። ደግሞም የኔ ነበረች፣ የኔም ትሆን ይሆናል ማን ያውቃል 50 ዓመት 100 ዓመት 200 ዓመት ምናልባትም ለዓለም ህዝቦች ድንበር የማያስፈልግበት ዘመን ይመጣ ይሆናል የኦሮማዊው ጸጋዬ የባህር እንቆ የሚላትን ከባህር ጠለል በላይ በ7500 ጫማ ከፍታ የምትገኘውን አስመራ ናውቃታለሁ የዘንባባ ጫካዎቿን እንደ ገዛ ባንዳ ሰንበል ጉዳይፍ ገጀራት ማይወላጮ እደጋ ሐሙስ ማይተመናይ ያሉ ውብ ሰፈሮቿን በበዓሉ ግርማ ጽሑፍ አሳምሬ ያውቃቸዋለሁ። ጸጋዬ አስመራ ውስጥ ያልወሰደኝ ቡና ቤት አለ እንዴ? ሰካራ ማርጎ የነበር እኮ። ስለዚህ አስመራን አታውቃትም ማትበሉኝ። አስመራ ልትናፍቃ አትችልም ማትበሉኝ። አሁን እነሆ ድንበር ላይ ቆሜ ጠረኗን እየማግሁ ነው። ለካንስ ወደ ድንበር መሄድ ናፍቆት ያፋፍማል እንጂ አያስታግስም። ከድንበር አንጋጥጬ ያየሁሽ ሰሜናዊ ጽብቅቲ አስመሪና ዛላንበሳ ጠረፍ ሌዮኜ የበዓሉ ፍቅር የነበረችው ፊያሜታ ስትስቅብኝ የተሰማኝ መሰለኝ አባቴ ሙት ደደብነ እያለች በዓሉ ግርማ ደግሞ በኦሮማይ መጽሐፉ የሳለው ገጸ ባህሪ ጸጋዬ ኃይለማርያም አስመራ ከተማ ሲገባ ይህንን ግጥም ቋጥሮ ነበር። ከጎራው ዘልቄ እስኪ ልነጋገር፣ ካለ ሰው ቢወዱት ምን ያደርጋል አገር የኔ ውብ ከተማ ሕንፃ መቾንና የድንጋይ ክምር የኔ ውብ ከተማ መንገድ መቾነና የድንጋይ አጥር የኔ ውብ ከተማ የኔ ውብ አገር የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር ሕንፃው ምን ቢረዝም ምን ቢጸዳ ቤቱ መንገዱ ቢሰፋ ቢንጣለል አስፋልቱ ሰው ሰው ካልሸተተ ምንድን ነው ውበቱ ምን ቢነድ ከተማው ተንቦግብጎ ቢጦፍ ቢሞላ መንገዱ በሺህ ብርሃን ኩሬ? በሺ ብርሃን ጎርፍ ምን ያደርጋል ምን ያሳያል ካለ ሰው ልብ ብርሃን። የኤርትራ ማጽያንን ለአንዴና ለመጨረሻ ጊዜ ለመደምሰስ ዋናነት የናቅፋ ጦርነትን ማሸነፍ አስፈላጊ ነው ተብሎ ታምኖበት የናቅፋ ጦርነት ተደርጓል። ሻአቢያ ዋናነት የያዘችው ስትራቴጂክ ቦታ ነው። ታዲያ የቦታው አስቸጋሪነትና ተራራማነት የኢትዮጵያ ወታደሮችን በቀላሉ ድሉን እንዳይቀዳጁ አድርጓቸው ኖሮ ነበር። በአሉ ግርማ በኦሮማይ የታሪካዊ ልቦለድ መጽሐፉ እንደጠቀሰው በቀይ ኮኮብ ዘመቻ ናቅፋን ለመቆጣጠር አስፈላጊ የተባለ ቦታ ከፍታ ነጥብ 1702 ነበር። ታዲያ በብዙ ተጋድሎ በብዙ መሥዋዕትነት በበዛ ጀግንነት ከፍታ ነጥብ 1702ን የኢትዮጵያ ወታደሮች ተቆናጠውት ነበር። ሻቢያ ቀድሞ ከውስጥ በደረሳት መረጃ መሠረት በወሰደችው ወታደራዊ እርምጃ የኢትዮጵያ መንግሥት ተቆጣጥሮት የነበረውን ከፍታ ነጥብ 1702ን ለቆ እንዲያፈገፍግ ግዳጅ ሆነ። ከዛ በኋላ ያለውን ነገር ከኦሮማይ ላይ ቀንጭበን እንደሚከተለው እንተርክላችኋለን። ከፍታ ነጥብ 1702ን ለቀን መውጣት አለብን ብሎኝ የእጅ ሰዓቱን ተመለከተና ልክ በ18 መቶ ሰዓት አለኝ። ትቀልዳለህ አልኩት። ትዕዛዝ ነው አለኝ። ግን ለምን ምን መጣ? ሁኔታውን ረጋ ብሎ አስረዳኝ። ጠላት 19ኛ ብርጌድ ይዞት የነበረውን ከፍታ ነጥብ 1755 ሰብሮ በመግባት አስለቅቋል። ከፍታ ነጥብ 1755 ጠላት እጅ ተመልሶ ከወደቀ ከፍታ ነጥብ 1702 በግራ ክንፍ በኩል ክፉኛ ስለሚጋለጥ ለመከላከል እጅግ ያስቸግራል። እንዲያውም ለመከላከል አይቻልም። የመከላከል ኃይሉን ለማጠናከር እንዳይቻል ደግሞ አጎራባች ኃይሎች ስለዘገዩ በወቅቱ አይደርሱ። ሌላ አዲስ ተዋጊ ኃይል ለማሰለፍ የጊዜው ሁኔታ አልፈቀደም። በመካሄድ ላይ ያለው ውጊያ የወገንና የጠላት ጦር በጠባብ ወረዳ ላይ የተሰባጠረበት ሁኔታ ስለሆነ በተዋጊ አይሮፕላኖችም ሆነ በከባድ መሳሪያዎች ለመጠቀም አላመቸውም። ሌላው ችግር ጠላት የወገንን ጦር ንቅናቄና አሰላለፍ በሚገባ ያውቃል። በቂ መረጃ አለው። የመረጃ ምንጫቸው ካልተዘጋ የወገን ጦር በጦር ሜዳ የሚያደርገው ፍልሚያ ሊሰምር አይችልም። ስለዚህ ለጊዜው ያለው አማራጭ የተያዙትን ወታደራዊ መሬቶች ለቆ ወደ ኋላ ማፈግፈግ፣ ወይም በጠላት ተቆርጦና ተከቦ እየተዋጉ ማለቅ፣ ወይም እጅ መስጠት ብቻ ነው አለኝ። እውነት ግን ነው አልኩት። ይኸው ነው አለኝና በራዲዮ መገናኛ በኮድ መልክ የደረሰውን አጭር ትዕዛዝ እንደገና ካነበበ በኋላ የመቶ አለቃ ጋሻ ጠናን ጠርቶ ቀይ እምቡጦች ልክ በ1800 ሰዓት ነጥባቸውን ለቀው ለመውጣት እንዲዘጋጁ አዘዘው። ይህን ስትራቴጂካዊ ነጥብ ለማስለቀቅ ውድ ሕይወታቸውን አሳልፎ የሰዉት ቀይ እምቡጦች ታዩ። በታላቅ ንዴትና ቁጣ ይህን ሁሉ ቀደም ብለን ለምን አላሰብንበትም ነበር? ናቅፋ ለመድረስ የቀረን ሰባት ኪሎ ሜትር ብቻ ነው። አሁን እነዚህ ነጥቦችን መልቀቅ ምን ማለት ነው? ወይስ ወታደራዊ ቀልድ ነው አልኩት። የለም ጸግሽ፣ የጦርነት ጨዋታ ነው። ማጥቃት እንዳለ ሁሉ ማፈግፈግም ይኖራል። የበላይ አለቆቼ የዚህን ገዥ መሬት ወሳኝነት ያውቃሉ። ለቀን እንድንወጣ የፈለጉት ለሕይወታችን ሰክተው ነው። ግን እኛ የመጣ ነው፣ በፊትም በሕይወታችን ቆርጠን ነው። ለቀን መውጣት የለብንም ብሎ መልእክቱን እኪሱ ከተተ። ደስ የሚል ፈገግታ ፊቱ ላይ ይታይ ነበር። በሐሳቡ የቆረጠ መሆኑ ያስታውቃል። ቀጠለና እኔ አልሄድም፣ የተራራ የእኔ ተራራ ነው በጄ የተከልኩትን አርማና ቀይ ሰንደቅ በጄ ከመንቀል ሞቴን መርጣለሁ፣ አለ። ለአጭር ጊዜ ከባድ ሐሳብ ወጠኝ፣ ግን የማስበውን ነገር አላወኩም። ከባድ ዝምታ ብሎ ይሻላል። የጋሻው ጠና ተመልሶ መምጣት ነበር ከዝምታ የቀሰቀሰኝ። በጓዶቻቸው ደም ያዙት ነጥብ ለቆ ለመሄድ የሚፈልግ አንድም ቀይ እንቡጥ እንደሌለ ለኮሎኔል ታሪኩ ነገረው። እርግጠኛ ነህ አለው። እርግጠኛ ነኝ ጓድ ኮሎኔል እኔም ከእነሱ እንደማልለይ ነገራቸው። እዚሁ እንሞታለን። የበላይ ትዕዛዙስ ጓድ? ስለ እሱ አትጨነቅ። ይህን ገዥ ወታደራዊ መሬት መልቀቅ የለብንም እስከ መጨረሻ ሰው ድረስ እንዋጋለን። የማስረዳቱ ኃላፊነት የኔ ነው ብሎ አሰናበተውና ወደ እኔ መለስ በማለት አንተና ጓዶች አሁን መሄድ አለባችሁ አለኝ። ማን አለ አልኩት። ሳቀና ወታደራዊ ትዕዛዝ ነው አለኝ። አንደኛ፣ እኔ ወታደር አይደለሁም። ሁለተኛ፣ ምን ነው አንተ አልተቀበልከው? አልኩት። ከተቀመጠበት ተነስቶ ፊቴ ሲንጎራደድ ቆየና፣ ስማኝ ጸጋዬ፣ ከበላይ የተሰጠው ትእዛዝ ልክ ነው፣ ለህይወታችን ታስቦ ነው። ግን ይህ ገዥ መሬት ነው፣ በምንም ሁኔታ መልቀቅ የለብንም። ከዚህ ቀደም እንዳልኩ በጦር ሜዳ ምክንያትና ሎጂክ ሁልጊዜ አይሰራም። መኖር የሰው ምኞት ነው፣ ግን እኛ አሁን ከሎጂክ ውጭ ይሆነናል። እና አሁን የእኛን አስተሳሰብ የሚለውጥ ምንም ኃይል የለም እዚሁ ለመሞት ፈልገናል እና እዚሁ እንሞታለን አለኝ እንድትሄድ የምፈልግበት ሁለት ምክንያቶች አሉኝ አንድ እዚሁ ብትቀር ማን ታሪካችንን ያቀርብልናል ሁለት የምታደርስልኝ የግል መልእክት አለኝ አለኝ ምን የታሸገ ኢንቨሎፕ ከደረት ኪሱ አውጥቶ ሰጠኝና መልእክቱ ምንና ለማን እንደሆነ አልነግርህም በሕይወት ከተገናኘን መልሱን ትሰጠኛለህ ካልሆነም ኤንቨሎፑን ከፍተህ ምን እንደሆነ ካየህ በኋላ ለሚመለከተው መልእክቱን ታደርስልኛለህ። ይህችን ውለታ አድርግልኝ። በመጨረሻ እምቢ ብትልም በግድ ሰደሃለሁ። እውነቴን ነው፣ ምንም ቢሆን ኃላፊነት ይሰማኛል። ቀልዱን አልነበርም የምሩን እንደሆነ ፊቱ ይናገር ነበር። በግድም ሆነ በውድ መሄድ ነበረብኝ። 18 መቶ ሰዓት ከመድረሱ በፊት ቀይ እምቡጦችን ከተሰነባበትም በኋላ ወደ ቲክሲ ለመሄድ ተነሳን። እምባዬን ቋጥሬ ለመያዝ አልቻልኩም። ኮሎኔል ታሪኩ በመጨረሻ ስሞ ከተሰናበተም በኋላ የሜዳ መነጽሩን ካንገቱ ላይ አውልቆ ሰጠኝ። ምን ያደርግልኛል አልኩት። ከእንግዲህ ምን ይጠቅመኛል። ጠላት ወደ ኔ እንጂ የሚመጣው እኔ ወደ እሱ አልሄድም። ባይሆን ከሩቅ እንድታየኝ ይረዳሃል። ሩቅ ይበት ቻው ብሎ እንደለመደው በጣቶቹ የድል ምልክት አሳየኝ እኔም እንደ እሱ በጣቶቼ የድል ምልክት አሳየሁትና በድል እንገናኛለን አልኩት በእርግጥ ድል ከእኛ ጋር ነው አለኝ አጃቢዎቻችንን ተከትለን ቁልቁለቱን ተያያዝ ነው ሆዴ አላስችለኝ ስላለ ወደኋላ ኋላ መለስ ብዬ አየሁት ቀጭን ሽንጡን ይዞ ቆሞ ሳየው ናቅፋ ተራሮች ላይ በግርማ ሞገስ የሚያንዣብብ ንስር መስሎ ነበር። አጃቢዎቻችን ለሌሎች ወገን ጦሮች ካስረከቡም በኋላ ከመንገድ ተመለሱ። በፍጥነት ነበር የምንጓዘው። በየመንገዱና በየስርጡ ከፍተኛ ወታደራዊ እንቅስቃሴ ይታያል። በወሳንሳ የሚሄዱ ቁስለኞችም ነበሩ። አንድ ቁስለኛ ከተኛበት ተነስቶ ተኩስ ወደ በረከተበት አቅጣጫ ታላቅ ድምፅ እያሰማ ሲሮጥ አየሁ። ልቀቁን በማለት ከጓደኞቻቸው ጋር የሚተናነቁ ሌሎችም ቁስለኞች ነበሩ። አይኔ ግን ያረፈው አንድ ወጣት ቁስለኛ ላይ ነበር። ክፉኛ ቆስሏል። የሞርታር ፍንጣሪ እግሩን ቆርጦታል። ደጋግሞ ስቃይን እያያችሁ ምን ነው ዝምትሉኛላችሁ ቦምብና መሣሪያዬን አስጨብጣችሁኝ እዚያው ብትተውኝ ወይም ብትጨርሱኝ ምን ነበረበት? እባካችሁን ጨርሱኝ፣ እባካችሁን ጨርሱኝ እያለ ይማጸናል። እንዲሁ ሲማጸን ትንሽ መንገድ እንደሄድን አንድ ያሳርፉኝ ብሎ ጓደኞቹን ለመነ። ከአንድ ቁጥቋጦ ጥላ ስር ትንሽ እንዲያርፍ ዕድል ሰጡት። አንዱን ወታደር ጠራውና የሆነ ነገር ነገረው። ወታደሩ የሰማውን ሰምቶ ዞር ከማለቱ ቁስለኛ ወጣት ከተዘናጋው ወታደር ሽጉጡን ከመቅጽበት ላጥ አድርጎ በዚያው ቅጽበታዊ ፍጥነት ራሱን ጨረሰ። ትራጄዲ ሲበዛ ያደነዝዛል መሰለኝ። ደርቅ የቀረው ስሜት ከውስጥ የተጨምቆ አልቆ ባዶ የሆንኩ ያህል ሆኖ ነበር የተሰማኝ። ከበስተቀኛችን ጦርነቱ እንደተፋፋመና እንደተቀጣጠለ ነበር። ምንም ያክል ሳይገጥመን ምሽት ላይ ቲክሲ ማዘዣ ነጥብ ደረስን። ለአዛዥ መኮንኑ ኮሎኔል ታሪኩ የላካቸውን ወረቀቶችንና ካርታዎችን አስረከብኩ። በብረት ከዘራው መሬት እየወጋ በንዴት ይቃጠል ነበር። የኮሎኔል ታሪኩና የቀይ እምቡጦች መልእክት ቀደም ሲል ደርሶታል። አንዳንዴ እንዳበደ ሰው ዝም ብሎ በጥቁር ብረት ከዘራው ካርታ አሸዋል ይስላል፣ አይናገርም። ቆይቶ ቆይቶ እሳት ይተነፍሳል። ረዳቶቹ ከቦት ቆመዋል። መሳሪያ አልታጠቀም። ረዳቶቹ ሆነ ብለው መሳሪያውን ያስፈቱት ይመስላል። አስር አይነት ጥያቄ ቢያቀርብልኝም ኮሎኔል ታሪኩ በላከው መልእክት ላይ የማክለው ሀሳብ አልነበረኝም። ለምን ለምን ብሎ የብረት ከዘራውን አሸዋ ላይ ተከላት። ከከፍታ ነጥብ 1702 የሚመጣውን ዜና ወይም መልእክት ለመስማት ከራዲዮ መገናኛ ዙሪያ ተሰብስበን አመሸን። መጨረሻ የደረሰን መልእክት ተከበናል፣ ቆሎ አልቆብናል፣ ቢሆንም ድሉ የኛ ይሆናል የሚል ነበር። የታሪኩ ድምፅ ነበር። ከድምፁ በስተጀርባ ከባድ ተኩስ ይሰማ ነበር። የራዲዮ መገናኛ መሳሪያውን ከበን ቆየን። ስንት ሰዓት እንደቆየን አላውቅም። ጊዜ ትርጉም አልነበረውም። ቀይ እንቡጥ ቀይም ቡጥ ናደው ነኝ፣ ትሰማኛለህ? ቀይም ቡጥ ቀይም ቡጥ። ከከፍታ ነጥብ 1702 የሚመጣ አንዳችም መልስ አልነበረም። የሙታን የመቃብር የጀግኖች የቀይም ቡጦች ዝምታ መልስ አልነበረም። ከፍታ ነጥብ 1702 መልስ አይሰጥም፣ ጸጥ ብሎ ቀርቷል። እንዳልኩት የሚወጣኝም ባልነበረኝም ደርቅ ያለው ውስጤ ደረቅ አሸዋ ደረቅ የሳህል አሸዋ ሆኗል። ውስጤ እንደደረቀ የሳህል አሸዋ ይፋጃል። ብልግና ከተሞላበት ወምበዴዎች ስድብ ሌላ የመጣ መልእክት አልነበረም ከማዘዣው ነጥብ ላይ ወጥቼ ታሪኩ በሰጠኝ ሜዳ መነጽር ወደ ከፍታ ነጥብ 1702 ተመለከትኩ ታሪኩ የለም ግን ተራራው የታሪኩ መንፈስ መስሎ ታየኝ የጦርነቱ ፍጻሜ አልነበረም አሁን ወይም ነገ ናቅፋ ትወድቃለች ታሪኩ እዚያ አይገኝም ግን ታሪኩን የመሰሉ ጀግኖች ይኖራሉ ናቅፋ ይደርሳሉ የቀይ ኮኮብ ዘመቻ ሲጀመር ሻቢያ በጣም በፍርሃት ከመራዷ የተነሳ የታንዛኒያው ፕሬዚደንት ጁልየስ ኔሬሬጋ ሽምግልና እልካ ነበረ። የወቅቱ መንግስት እንደ ቅድመ ሁኔታ መሳሪያ ከፈቱ ችግር የለውም እንሸማገላለን ብሎ ነበር። በዚህ ግን ሻቢያ አልተስማማችም። ከዛ በቀይ ኮኮብ ዘመቻ ከ10000 በላይ ወታደር አልቋል። በትክክል 10115 ሰው እንደሞተና 23216 ሰው እንደቆሰለ 3519 ኢትዮጵያ ወታደሮች ደግሞ ተማርከው ነበረ፣ ኮሎኔል ፍስሐ ደስታ የመከላከያ ሚኒስትሩን ዋቢው በማድረግ ገልጸዋል። በወቅቱ አስመራ በተደረገው ሲምፖዚየም ላይ አቡነ ገብርኤል ብቻ ናቸው እርቅ እንዲወርድ የጠየቁት። ሁሉም በዛ የቀይ ኮኮብ ዘመቻ ለአንዴና ለመጨረሻ ጊዜ ሻቢያ ይደመሰሳል ብለው አምነው ነበር። የኤርትራ አማጽያንን ለማጥፋት ከተደረጉ ዘመቻዎች መካከል ብዙ የተባለለት ነው። የቀይ ኮኮብ ዘመቻ ታዋቂ የጦር ጠበብት እየደጋገሙ አውስተውታል። በጋዜጣና በሬዲዮ ብዙ ተለፍፎለታል። አጀማመሩ መሆን አፈጻጸሙ ትንግርተኛ መሆኑ እስከ ዛሬ ድረስ ብዙዎችን እያነጋገረ ነው። ዘመቻው የተካሄደበት ለየት ያለ ድባብና በእርሱ ሳቢያ የተፈጠረው ሀገር አቀፍ ንቅናቄ ኦሮማይ የተሰኘው ተወዳጅ ድርሰት እንዲጻፍም ምክንያት ሆኗል። ያ ዘመቻ በኦፊሴል የቀይ ኮኮብ ሁለገብ አብዮታዊ ዘመቻ ተብሎ ነበር የተሰየመው። የዘመቻው ዓላማዎችም ሁለት ናቸው። አንደኛው ሻቢያን ለአንዴና ለመጨረሻ ጊዜ መደምሰስ ነው። ሁለተኛው በጦርነቱ የፈራረሱ መሰረተ ልማቶችን መገንባት ነው። ለዘመቻው ቀይ ኮኮብ የሚል ስም የተሰጠው ሊቀመንበር መንግስቱ ኃይለማርያም የአሜሪካ ባህር ኃይል ብሩህ ኮኮብ ብራይት ስታር በሚል ስም በቀይ ባህር ላይ ላደረገ ወታደራዊ ልምምድ ምላሽ መሆን አለበት በማለት ባደረጉት ውሳኔ መሠረት እንደሆነ በወቅቱ የኤርትራ ክፍለ ሀገር ኢሰፓ አኮ ተጠሪ የነበሩት ሻለቃ ዳዊት ወልደ ጊዮርጊስ ቀይ እምባ ወይንም ሬድ ቲርስ በተሰኘው መጽሐፋቸው ገልጸዋል። የቀይ ኮኮብ ሁለገብ አብዮታዊ ዘመቻ ይፋ የተደረገው በሀገር አቀፍ በታወጀ ልዩ አዋጅ ነው። ዘመቻውን በበላይነት የሚያስፈጽም ከፍተኛ ስልጣን የተሰጠው ሀገር አቀፍ ምክር ቤት ተቋቁሞለታል። የምክር ቤቱ ሰብሳቢ ሊቀመንበር መንግስቱ ኃይለማርያም ሲሆኑ ዋና ጸሐፊው ኤርትራዊው አቶ አማኑኤል አምደ ሚካኤል ነበሩ። የሀገሪቱ ምርጥ ምሁራን የተሳተፉበትና ድርጅታዊ ኃይሉ በአጭር ጊዜ ውስጥ የተሟላለት የምክር ቤቱ ጽህፈት ቤትም አስመራ ላይ ተሰይሞ ነበር። ለዘመቻው ማስፈጸሚያ ከ2 ቢሊዮን ብር የሚበልጥ በጀት ተመድቦለታል። ዘመቻውን ለማስፈጸም በሚልም ከሊቀመንበር መንግሥቱ መንግስቱ ጀምሮ ሀገሪቱ ያላት ከፍተኛ ወታደራዊና የሲቪል ባለስልጣናት አስመራ ላይ ከትመዋል። የቀይ ኮኮብ ሁለገብ አብዮታዊ ዘመቻ በይፋ የተከፈተው ጥር 17 1974 ዓ.ም ነበር። የዘመቻውን መከፈት በሚያበስረው ጉባኤ ላይ ከሁሉም የኢትዮጵያ ክፍለ ሀገር የተወከሉ የሀገር ሽማግሌዎች፣ ሙያተኞች፣ መለዮ ለባሾች፣ የገበሬ ተወካዮች ወዘተ ተሳትፈዋል። ሊቀመንበር መንግሥቱ ጉባኤውን የከፈቱበት ንግግር በሬዲዮ ለመለው የኢትዮጵያ ሕዝብ በቀጥታ ተላልፏል። የ14ቱ ክፍለ ሀገር ተወካዮችም በጉባኤው ላይ ንግግር አድርገዋል። ጉባኤው ጥር 23 1974 ሲጠናቀቅ ሰባት ነጥቦች ያሉት የአስመራ ማኒፌስቶ በአቋም መግለጫ መልክ ይፋ ተደርጓል። የቀይ ኮከብ ዘመቻ ጉባኤ በተከፈተበት ማግስት በቀይ ባህር ዳርቻ በምትገኘው ጉርጉሱም የተባለች ሰርጥ ላይ የተዘጋጀው የምጽዋ ኤክስፖ በሊቀመንበር መንግስቱ ተመርቋል። ዶጋሊ ላይ ሊገነባ ለታቀደው የራሳ ሉላ መታሰቢያ ሐውልት የመሠረት ድንጋይ ያስቀመጡትም ሊቀመንበር መንግሥቱ መንግስቱ ነበሩ። በምጽዋ ከተማ በሚገኘው አጼ ካሌብ አዳራሽ ታሪካዊው የምጽዋ ሲምፖዚየም ተካሂዷል። በአስመራና በምጽዋ ከተሞች የሚገኙ በርካታ ፋብሪካዎችም ተጠግነው የማምረት ተግባራቸውን እንዲጀምሩ ተደርገዋል። ከምጽዋ አቆርዳት የተዘረገው የባቡር መስመርም አገልግሎት መስጠት ጀምሯል። ይህ ሁሉ ከተገባደደ በኋላ ነው ወታደራዊው ዘመቻ የተካሄደው። የቀይ ኮኮብ ወታደራዊ ዘመቻ በአራት ግንባሮች ነበር የተከናወነው። አንደኛ በብርጋዴል ጀነራል አበራ አበብ የሚታዘዘው ውቃው እዝ በአልጌና በኩል ወይንም በሰሜናዊ ቀይ ባህር ጠረፍ ከናቅፋ ጀርባ እንዲያጠቃ። ሁለተኛ በብርጋዴር ጀነራል ውበቱ ጸጌ የሚታዘዘው ናደው እዝ ከከረን ጀርባ ወደ ናቅፋ በር በከርከበት ግንባር ከናቅፋ ደቡባዊ ምስራቅ በኩል እንዲያጠቃ። ሶስተኛ በብርጋዴር ጀነራል ቁምላቸው ደጀን የሚታዘዘው መብረቅ እዝ በቃሮራ ግንባር ከናቅፋ ሰሜን ምዕራብ እንዲያጠቃና የሻቢያን ሞጫ እንዲዘጋ፣ አራተኛ በብርጋዴር ጀነራል ከበደ ጋሽ የሚታዘዘው መክትዝ የአስመራን ዙሪያ እንዲያጥር የሚል ትዕዛዝ ተቀብለው ለውጊያ ዝግጁ ሆነዋል። የካቲት 8 1974 ጎህ ከመቀደዱ በፊት በሁሉም ግንባሮች ወደ ናቅፋ የመጠጋት እንቅስቃሴ ተጀመረ። የናቅፋ ተራሮች በቢኤምና በሞርታር ተደበደቡ። ከሰማይ በሚወርዱ የአውሮፕላን ቦምቦች ታረሱ። ሮኬቶችና ካሊበሮች ተወናጨፉ። ናቅፋ እሳተ ገሞራ ይፈነዳባት መሰለች። የሻቢያ ጦር አስቸጋሪው ጊዜ መጣ መሆኑን ገምቶ ከናቅፋ ምሽጉ ሊወጣ ሲሰናዳ በሁሉም አቅጣጫዎች ዝግ ሆነበት። ስለዚህ ተራሮቹን የሙጥኝ ብሎ መከላከሉን ቀጠለ። የእግረኛና ሜካናይዝ ውጊያ እንዲጀምር የታዘዘው በሰሜን ምዕራብ አቅጣጫ የተሰለፈው መብረቅ እዝ ነበር። ይሁን እንጂ እዙ በታቀደለት ሰዓት ባለመንቀሳቀሱ ሻቢያ በርቀት ያሉ ኃይሎችን እንዲያሰባስብ ጊዜ ሰጠው። በሌላ በኩል ለዚሁ የመብረቀዝ ግንባር ቀደም ሆኖ የማጥቃት ግዳጅ የተሰጠው ሀያ አንደኛ ተራራ ክፍለ ጦር በብቃቱ እንደተጠበቀው ሆኖ አልተገኘም። ክፍለ ጦሩ በተያዘለት እቅድ መሰረት ወደ ናቅፋ ተራሮች ምዕራባዊ ክፍል ተጠግቶ ሻቢያን ማባረር አቃተው። ይባስ ብሎም ጠላት በሰራለት ቀለበት ውስጥ ገብቶ ተከበበ። ሻቢያም ባለ በሌለ ኃይሉ ተረባረበበት። የተራራ ክፍለ ጦርም ተፍረከረከ። ሺዎች በሜዳ ላይ እንደ ቅጠል ረገፉ። የውቃውና የናደው እዞች የተሻለ ጀግንነት አሳይተው ከናቅፋ ስምንት ኪሎ ሜትር ርቀት ላይ ደረሱ። ይሁንና ባልታወቀ ምክንያት በተሰጠ ትዕዛዝ እንቅስቃሴያቸው ተገታ። ከዚያ በኋላ እንንቀሳቀስ ቢሉ የማይቻል ነገር ሆነ። ሻቢያ ተዋጊዎቹን ከያሉበት አሰባስቦ ወደ ኋላ ይገፋቸው ጀመር። ለሶስት ተከታታይ ቀናት ባደረገው መልሶ ማጥቃት በአፋቤት ግንባር በዘመተው ናደው እዝ ላይ ከፍተኛ ጉዳት አደረሰ። ሺዎች ሙትና ቁስለኛ ሆኑ። በትልቅ ሞራልና የድል ጉጉት የተጀመረው የቀይ ኮኮብ ዘመቻም በከፍተኛ ሽንፈት ተፈጸመ። የውቃውና የናደው እዞች ከናቅፋ አጠገብ ደርሰው እንዲቆሙ የተደረገበት ምክንያት እስከ ዛሬ ድረስ በግልጽ አይታወቅም። ሻለቃ ጌታቸው የሮም በጻፉት መጽሐፍ አንድ ከፍተኛ የኢሰፓ ባለሥልጣን ሻእቢያ ሻቢያ እያዘናጋችሁ ሊፈጃችሁ ስለተዘጋጀ መቆም አለባችሁ የሚል ትእዛዝ ስለሰጠ ነው ይላሉ። ሻለቃ ዳዊት ወልደ ጊዮርጊስ በበኩላቸው የጦር ኃይሎቹ መዋጋት ያቆሙት ናቅፋን የሚያዙ ተግባር ሊቀመንበር መንግስቱ ረዥም እድሜያቸውን ባሳለፉበት አንበሳው ሶስተኛ ክፍለ ጦር እንዲፈጸም ስለተፈለገ ነው በማለት ጽፈዋል። ኮሎኔል መንግስቱ ግን ይህንን አባባል በከፍተኛ ቁጣ አስተባብለዋል። ከሁሉም ጦሮች ቀድሞ ናቅፋ የደረሰውና በጦርነቱ ያለቀው ሶስተኛ ክፍለ ጦር ነው በማለትም ተከራክረዋል። ለዘመቻው አጠቃላይ ውድቀት መንስኤ የሆነው ምክንያት በታሪክ ጸሐፊዎችና በወታደራዊ ጠበብቶች ስምምነት አልተደረገበትም። ይሁንና ብዙ ጸሐፊዎች የሚከተሉትን ነጥቦች እንደ ምክንያት ይጠቅሳሉ። አንደኛ፣ የመብረቅ ዕዝ በተሰጠው ሰዓት መሠረት ግዳጁን አለመፈጸሙ፣ ሁለተኛ፣ ለኤርትራ መሬት እንግዳና ባዳ የሆነውና በቅርብ ጊዜ ከማሰልጠኛ የወጡ ኃይሎች የተሰባሰቡበት ሀያአንደኛው ተራራ ክፍለ ጦር ግንባር ቀደም መቼ ኃይል ሆኖ ወደ ናቅፋ እንዲዘምት መደረጉ፣ ሦስተኛ ሊቀመንበር መንግስቱ ለድል በመቸኮላቸው የውጊያው ዕቅድ ሲከለስ ከወታደራዊ አዛዦች የተሰጡትን የእርማትና የማሻሻያ ሐሳቦች ጨርሶ ለመቀበል ፈቃደኛ ለመሆናቸው፣ ለምሳሌ ጄኔራል አበራ አበባ ሃያ አንደኛው ተራራ ክፍለ ጦር አስተማማኝ ባለመሆኑ ግዳጁ ለሌላ ጠንካራ ክፍለ ጦር እንዲሰጥ ያቀረቡትን ሐሳብ ጨርሶ ለመቀበል ፈቃደኛ ባለመሆናቸው፣ አራተኛ የእዞቹ አዛዦች በቅዱ ሳያምኑበት ወደ ውገ የገቡ መሆናቸውና ሌሎቹም ምክንያቶች ናቸው። የቀይ ኮኮብ ዘመቻ በውድቀት ከጨነገፈ በኋላ የውድቀቱ መንስኤ ተጠንቶ ለውሳኔ እንዲቀርብ ታዘዘ። በዘመቻው የውጊያ ኢንስፔክሽን መምሪያ ኃላፊ የሚመራ ቡድን የመብረቅ ዕዝ ወደሚገኝበት ቃሮራ ግንባር ተላከ። ቡድኑ ማጣራቱን ካከናወነ በኋላ የሃያ አንደኛው ተራራ ክፍለ ጦር አዛዥ የነበሩት ኮሎኔል ውብሸት ማሞና የክፍለ ጦሩ 47ኛው ብርጌድ አዛዥ የሆኑት ሌተናል ኮሎኔል ስለሽ አስፋው የውድቀቱ ተጠያቂዎች ናቸው ተባለ። ሁለቱ መኮንኖች በልዩ ትዕዛዝ ከተቋቋመ የጦር ፍርድ ቤት ፊት ቀርበው በተላለፈባቸው ፍርድ መሠረት ኮሎኔሉ ብሸት ማሞ ተረሸኑ፣ ሌተናል ኮሎኔል ስለሽ አስፋው ደግሞ ማዕረጋቸውን ተገፈው ወህኒ ይወረዱ። የመብረቅ እዝ ዋና አዛዥ የነበሩት ብርጋዴር ጀነራል ቁምላቸው ደጀኔ ወደ አስመራ ተጠርተው በቁም እስረኝነት ለረዥም ጊዜ ተቀመጡ። አንድ ዓመት ሙሉ ዝግጅት የተደረገበት የቀይ ኮከብ ዘመቻ በዚሁ መልኩ ነበር የተደመደመው። ሁለት ቢሊዮን ብር በሁለት ወር ውስጥ ተኖ ቀርቷል። ታዲያ ሊቀመንበር መንግስቱ የባሰ እል ይዟቸው ቀይ ኮኮብ ሁለትና ቀይ ኮኮብ ሶስት የተሰኙ ዘመቻዎችን ለማካሄድ ሞክረው ነበር ውጤቱ ግን ሊሰምርላችሁ አልቻለም። በርካታ ታዛቢዎች እንደሚሉት ኮሎኔል መንግስቱ ዘመቻው እንዳበቃ የናደውና የውቃው እዞች የናቅፋን ዙሪያ አጥረው እንዲቆዩ ቢደረግና ለኤርትራ ችግር ሰላማዊ መፍትሔ ወደ ማፈላለጉ በሄዱ ኖሮ ጥሩ ውጤት በተገኘ ነበር። ምክንያቱም ዘመቻው ሻዕቢያንም ክፉኛ ያደከመ በመሆኑ ምናልባት አማፂው ኃይል ሰላማዊውን አማራጭ ይቀበል ነበር ተብሎ ስለሚታሰብ ነው። የቀይ ኮኮብ ዘመቻ በኢትዮጵያ ታሪክ ውስጥ ጥቁር ነጥብ ጥሎ ነው ያለፈው። የኢትዮጵያ አብዮታዊ ሰራዊት በዘመቻው ማብቂያ ላይ ባጋጠመው ውድቀት ክፉኛ ተናክቷል። የወታደሮቹ ስነ ልቦና በጣም ተቃውሷል። በአንጻሩ ደግሞ የቀይ ኮኮብ ዘመቻ ለሻቢያ ኃይሎች ከፍተኛ የሞራል ስንቅ ሆኗቸዋል። 17 ሺህ ሆነን ከ120 ሺህ የሚልቅ እጅግ ዘመናዊ መሳሪያ የታጠቀና በአውሮፕላንና በቢኤም የተጠናከረ ግዙፍ ሰራዊት ድል አድርገናል በማለት እንዲኮሩ አድርጓቸዋል። ናቅፋን ምልክት ጽናትና የጽናታችን ምልክት በማለት እንዲጠሯት መንስኤ የሆናቸው ይኸው ነው። የተከበራችሁ የነበር ሚዲያ ተከታታዮች፣ ለዛሬው በይህም ነበር መሰናዷችን ዕለቱን በማስመልከት ስለ ቀይ ኮኮብ ዘመቻ አቅርበንላችኋል። ትናንትና ትላንትና የቀይ ኮኮብ ዘመቻ መክሸፉን አስመልክቶ በኤርትራ ሻቢያዎች እያከበሩት ነበረ። ለኢትዮጵያ ደግሞ ጀግኖች ቢሰውም ቢዋደቁም ኤርትራ እንዳትገነጠል መክፈል የሚገባቸውን መስዋዕትነት ቢከፍሉም ሳይሳካላቸው በሽንፈት የተጠናቀቀ ዘመቻ በመሆኑ ጥቁር ታሪክ ተደርጎ ይታሰባል። በአሉ ግርማ ኦሮማይ መጽሐፍን መዝጊያ ባደረገው ግጥም እኛም የዛሬው መሰናዷችንን እንደመድማለን። እምባ እምባ ይለኛል ይተናነቀኛል ግን እምባ ኬታአባቱ ደርቋል፣ ከረጢቱ ሳቅ ሳቅም ይለኛል፣ ስቆ ላይ ስቅ ጥርሴ ስቃይ ያለቀሰች መከረኛ ነፍሴ። ሌሎች ተመሳሳይ ጉዳዮችን በነበር ሚዲያ ተሰናድቶ ታገኛላችሁ። ለዛሬ ግን እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።